ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ ነው የተበላበበ ከእናንተ ጋር ቆይታ እማደርግ ይሆናል። ለሰዓቱ የተመራረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎችን ይዘናል። ቀዳሚ ወዳደረግ ነው ወደ ሀገር ውስጥ ጉዳይ እናልፋለን። በኢትዮጵያ ሁለት ተጨማሪ ሆስፒታሎች የካንሰር ጨረር ሕክምና ሊሰጡ መሆኑ ተነገረ። በዓለም ይሁን በኢትዮጵያ የጡት ካንሰር ሴቶችን በመግደል ቀዳሚ ስፍራ የሚወስድ የካንሰር አይነት ነው። ከጤና ሚኒስቴር የተገኙ መረጃዎች እንደሚያሳዩት ከ65 እስከ 70 በመቶ የሚሆኑት ታካሚዎች ወደ ጤና ተቋም ዘግይተው የሚመጡ ሲሆን ይህንንም የህክምና ውጤቱን ዝቅተኛ በማድረግ የመኖር እድላቸውን ይቀንሳል። ታካሚዎች በቶሎ ወደ ጤና ተቋም እንዳይሄዱ ካደረጋቸው ዋነኛ ምክንያት ህብረተሰቡ ስለ በሽታ ያለው ግንዛቤ አናሳ በመሆኑ ባለፉት ምርመራ ህክምና የሚሰጡ የጤና ተቋማት በበቂ ሁኔታ ለመኖራቸው እንደሆነም ተጠቁሟል። ሚኒስቴሩ ይህንን ክፍተት በመረዳት በሁለ 2017 ዓመት የመጀመሪያ የሆነ የጡት ካንሰር መመርመሪያ ተጠናቆ የአሰልጣኞች ስልጠና ለ50 ኦንኮሎጂስቶችና ሰርጅኖች ተሰጥቷል። የጤና ሚኒስትር ዴኤታ ዶክተር ደረጄ ዶጉማ ለብስራት ራዲዮ እንደተናገሩት የተለያዩ ካንሰር በሽታዎችን ለማከም በርካታ የአቅም ማጉልበቻ ስራዎች እየተሰሩም ናቸው። ከእነዚህ መካከል የካንሰር የጨረር ህክምና የማስፋፋት ስራ ተጠቃሽ ነው ብለዋል። አምስት ዩኒቨርሲቲ ሆስፒታሎች አገልግሎቱን እየሰጡ እንደሆነ ተናግረው በቅርብ ሁለት ተጨማሪ የጨረር ህክምና የሚሰጡ ሆስፒታሎች እንደሚከፈቱ አስረድተዋል። ሆስፒታሎቹ ከቅዱስ ጳውሎስና አይደር ሆስፒታል ጋር በመሆን የማሽን ተከላና ግንባታ ተጠናቆ በከፊል ወደ ስራ እንዲገቡ እየተደረገም ይገኛል። እንደ ሀገር አሁን በጅምር ላይ ያሉት ሲጠናቀቁ ሰባት የጨረር ህክምና መስጫ ሆስፒታሎች የሚኖሩ ሲሆን እነዚህም ተቋማት በቀጣይ ሰፊ ክትትል የሚደረግባቸው ይሆናል መባሉን ቅድስት ደጀን ይዘግባለች። የ ስልሳ አምስት አመት አዛውንት በ ሀያ ሶስት አመት ጽኑ እስራት ተቀጣ። በሲዳማ ክልል በይርጋለም ከተማ የ12 ዓመት ታዳጊን የ65 ዓመቱ አዛውንት አቶ ካሳውና ስር አስገድዶ መድፈሩ የአቃቤ ህግ ማስረጃ ያስረዳል። ግለሰቡ አስገድዶ ከመድፈሩ በላይ በደሙ የኤች አይቪ ቫይረስ እንዳለባቸው እያወቀ እንዲሁም ለ14 ዓመት የጸረ ኤች አይቪ መድኃኒት ይጠቀሙ እንደነበር የይርጋለም ሆስፒታል ያረጋገጠ መሆኑም ተገልጿል። ጉዳዩ በከተማው መጀመሪያ ደረጃ ፍርድ ቤት እየታየ ቆይቶ በጥቅምት አራት ቀን 2018 ዓ ም በኋለው የወንጀል ችሎት ግለሰቡ ጥፋተኛ ነው ነውም ተብሏል። ግለሰቡ ለቅጣት ማቅለያ ተጠይቆ የኤች አይቪ ቫይረስ በደሙ እንዳለ የስኳርና የደም ግፊት ታማሚ መሆኑን የሚገልጹ የሕክምና ማስረጃ ለፍርድ ቤት በማቅረብ እንዲሁም ቤተሰብና ህጻናት ልጆቹን የሚያስተዳድር ሊስትሮ እየሰራ መሆኑን በመጥቀስ በጥፋት ማቅለያ ለፍርድ ቤት አቅርቦ በመጨረሻም ፍርድ ቤቱ ለሌሎችም ትምህርት እንዲሆን ሀያ ሶስት አመት ከስድስት ወር እንዲቀጣ ፈርዶበታል። ይህ እንዲህ እንዳለ በወቅቱ ህጻኗ እየተደፈረች የድንገተኛ የኤች አይቪ ቫይረስ መከላከያ በአየር ጋለም ሆስፒታል ፕሮፋላክሲስ የተሰ የሰጣት ሲሆን በዚህም ጊዜ ተመርምራ ከቫይረሱ ነጻ መሆኗም ተረጋግጧል። ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። የቀድሞ የኬንያ ጠቅላይ ሚኒስተር ራይላ ኦዲንጋ በሰማኒያ አመታቸው ከዚህ ዓለም በሞት ተለዩ። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በሰማኒያ አመታቸው ከዚህ ዓለም በሞት መለየታቸውን የቤተሰባቸው ምንጮች ተናግረዋል። ኦዲንጋ ሮብ ዕለት ህንድ ውስጥ በሚገኝ ሆስፒታል በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። ምንም እንኳን የቤተሰብ አባላትና የፖለቲካ አጋሮቻቸው በጠና መታመቸውን የሚገልጹ ሪፖርቶችን ውድቅ ቢያደርጉም በቅርብ ሳምንት ውስጥ ስለጤናቸው ጤናቸው መታወክ ግምቶች ነበሩ። በፖለቲካ ቅስቀሳና በኬንያ ፖለቲካ ውስጥ ትልቅ ስም የነበራቸው ኦዲንጋ አምስት ጊዜ ለፕሬዝዳንትነት ወዳደሩ ማሸነፍ አልቻሉም። ድል ከኔ ርቋል ከማለት ይልቅ ድምጽ ተሰርቆብኛል በማለት ውጤቱን በእያንዳንዱ የምርጫ አጋጣሚ ውድቅ አድርገዋል። እንደ አውሮፓውያን አቆጣጠር በ2017 ከተካሄደው ምርጫ በኋላ የኡሁሩ ኬንያታ ድል በመካድ አዲስ ምርጫ እንዲካሄድ መጠየቃቸውም ይታወሳል። የወቅቱ የኬንያ ፕሬዝዳንት ዊሊያም ሮቶ አስተዳደር በያዝነው አመት መጀመሪያ በተካሄደ የአፍሪካ ህብረት ምርጫ ኦዲንጋ የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆን ያቀረቡት ጥያቄን ደግፏል። ጠንካራ ድጋፍ ቢያደርግላቸውም በጅቡቲው እጩ መሐመድ አሊ የሶፍ ተሸንፈዋል ኦዲንጋ በፖለቲካ ዘመናቸው ሁሉ በተለይም በምዕራብ ኬንያ ውስጥ ስሜታዊና ታማኝ ተከታዮችን አፍርተዋል ደጋፊዎቻቸው ከ1997 ምንጭ ወዲህ ባባ አባት አጓምቦ የእግዚአብሔር ህግና ቲንጋ ትራክተር ብለው በቅጽል ስማቸው ይጠሯቸው ነበር ሀማስ ትጥቁን ካልፈታ እኛ እናስፈተዋለን ሲሉ ትራምፕ ተናገሩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሀማስ ትጥቅ ይፍታ ሲሉ ተናግረዋል። ቡድኑ ትጥቅ ካልፈታ ደግሞ እኛ እናስፈታዋለን ሲሉም አክለዋል። ይህ እንዴት ሊሆን እንደሚችል ከጋዜጠኞች ጥያቄ የቀረብላቸው ፕሬዚዳንቱ ይህን ለእናንተ ማስረዳት የለብኝም ነገር ግን ትጥቅ ካልፈቱ ትጥቃቸውን እናስፈታቸዋለንም ብለዋል። ትራምፕ አክለውም ጨዋታ እንደማልጫወት ያውቃሉ። በፍጥነትና ምናልባትም በኃይል ይተገበራልም ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሚቀጥለው የተኩስ አቁም ስምምነት የሰላም ተስፋ አለኝ ነገር ግን በትራምፕ እቅድ ቅድመ ሁኔታ ሀማስ ትጥቅ ካልፈታች ሁሉም ወደ ሁሉም ወደ ጋህነብ ይወድቃልን። ብለዋል ኔታናዩ ይህ እንደማይሆን ግን ተስፋ አድርጋለሁ በሰላማዊ መንገድ እንደምንደራደርም አስባለው ይህንን ለማድረግ በእርግጠኝነት ዝግጁ ነኝ ሲሉም አክለዋል ኔታናዩ በመጀመሪያ ሀማስ እጁን መስጠት አለበት፣ ሁለተኛ በጋዛ ውስጥ የጦር መሳሪያ ፋብሪካዎች አለመኖራቸውን ማረጋገጥ ይኖርብናል። ወደ ጋዛ ምንም አይነት የጦር መሳሪያ ዝውውር እንደማይኖር እናረጋግጣለን። ይህ ወታደራዊ ኃይልንም ማጥፋት ነው ብለዋል። በሌላ በኩል የተኩስ አቁም ከተፈራረሙ ቀን ጀምሮ ወደ ጋዛ እንዲደርስ የተፈቀደው የእርዳታ መኪና ቁጥር በእርቅ ስምምነት ከተደረሰው ጋር ተመሳሳይ አልሆነም። መቶ ሰላሳ ሰባት የእርዳታ መኪና ወደ ጋዛ ሰርጥ መድረሳቸውን የዓለም ምግብ ፕሮግራም ቢያስታውቅም ከፍላጎቱ አንጻር ዝቅተኛም ነው። አብዛኞቹ እነዚህ የጭነት መኪኖች የፍልስጤማውያንን ሕልውና ቢያንስ ለሶስት ወራት የሚያረጋግጡ ዱቄትና በጣም አስፈላጊ የሆኑ የሰብአዊ አቅርቦቶችን ይዘዋል። ያችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብላ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።